ለሱታግሽ ነው የመጣሽው። እኔ ልጅ ልግም እንዳያችሁ ማለት ነው። በጣም የሚያስደነግጥ ነገር የሚደብር ነገር ነው። የብሩኬ ቤት እንዳያችሁት በአንድ እግሩ ነው የቆመው። ድብድብ ነው እንግዲህ ቡጥቡጥ ድብድብ ነው። ትላንት በሀይሚ ቤት በተለቀቀው ቪዲዮ ልጁ እንግዲህ ሀባባ ይዟሏት ሄዶ ብሩኬ ባለበት ትልቅ ነገር ነበር። ብሩኬ በንዴት ነበር። ከዛ በኋላ ነው እንግዲህ ከብሩኬ ጋር ደግሞ ተጣልተው ብሩኬ ደበደበው ተብሎ ነው እንግዲህ ሀይሚ ቪዲዮ ላይ ያለቀሰች ነው ያለችው። አይታችኋል። ይሄ ነገር በፎክር የመጣ ነገር ነው። አሁን ወደ ሌላ ነገር፣ ወደ እውነት ነገር፣ ወደ ትልቅ ነገር ነው የሚሄደው። ሀይሚ እያለቀሰች ነው እንግዲህ እንጂ ሀይሚ ጋር ሌላ ነገር ኑሮ አይደለም። ልጁ ነው እንግዲህ እሱ አልፈልግሽም በክቷል እያለ ነው አታናግሪው እያላት ያለው ልጁ ነው። እንደ ባለፈው እንደ ዳኒ ነገር ነው እየመጣ ያለው ብሩኬ በጣም ስሜት ውስጥ ገብቷል። ውጡልኝ፣ ከለስ እኔና አንቺ ጨርሰናል፣ ሕይወቴን ኑሮ ልኑርበት እያላት ነው፣ ሀይሚን ማለት ነው። እና ሀይሚን አንተ ችግር ላይ እንዳትወርቅ ነው፣ ትልቅ ነገር ላይ እንዳትወርቅ ነው እያለች ነው እንግዲህ ሀይሚ እየተለማመጠች እየለመነች ያለችው። ይሄ ነገር እንግዲህ ያው ሀይሚ ባመጣች ነገር ነው፣ ባመጣችው ጣጣ ነው። እሷም ያው እንግዲህ እኛ ሴቶች ትዕግስት የለንም። ሰው ሌላ ፍቅረኛ ያለው ሌላ ሴት እያናገረ ነው ሌላ ሴት እንዲያደርገ ነው ብሎ ሰው ሲነግረው እንደዚህ የሚባል መረጃ ደርሶኛል በሚል ነው ይህን ነገር የጀመረችው። እየተባለ እየተባለ እየባባሰ መጣ። እሱም ከዛ በኋላ የድሮ ፍቅረኛ አይብናት አዎ ብሎ አመለ። በንዴት ማለት ነው እንግዲህ እየጋለ መጣ። ከዛ በኋላ እሱ ሲያምን ሀይሚ ደግሞ ጓደኛም ሆነ የምታውቀው ልጅ የሆነ ምን እንደሆነ አናቅም ቤቷ እንግዲህ ቤቱን ስለምታውቅ ብቻ ዝም ብላ ትግባ ትምጣ እያለች ነበር። ትናንት በቪዲዮ ራሱ እሷ ቤት ተገኘ ማለት ነው ብሩኬዶ ቤድረስ ሲያንኳካ እሱ በር ከፈተላት ከዛ በኋላ ነገሩ የጋለ መጣ። እንግዲህ እንደ ባለፈው ነገር ነው እየሄደ ያለው እየመጣ ያለው ያለው ባለፈው ሚፍታ መሀላቸው ገብቶ ተሰቃይቶ እንዳስታረቃቸው ማለት ነው። እኔ ብዬ ያለው የጋጋለ ነው እሄደ ያለው እንግዲህ ጨረቃ ፋሚሊዎች ተረጋጉ ብያቸዋለሁ። እንግዲህ ይሄ ነገር ትምህርት ትምህርት መሆን አለበት። ፉክክር ጥሩ አይደለም። በፉክክር የተከፈተ ቤት ሳይዘጋ ያድራል የሚባል ነገር አለ። በተለይ ፍቅረኛሞችም ሆነ ትዳርም ባለትዳር መሀልም ሆነ እንደዚያን ነገር ሰው አሉባልታ ባልታ ነገር እየመጡ እውነት ነው እያሉ መውሰድ እየመጡ መናገር የሰውን ቤት የሰውን ትዳር ይበጠብጣል። ትዳር እንኳን ቢሆን ቪዲዮ እንኳን ቢሆን ይሄ ነገር እንደዚህ አይነት የእውነት አለ ሰው እንደዚህ ትግስት ታጥቶ ቤቱ የሚበጠብጥ ትዳሩ የሚበጠብጥ በንዴት፣ በተለይኛ ሴቶች ትግስት የለንም፣ ግን ወንድ ልጅ በጣም ታጋሽ ነው። ብሩኬ በተለይ እውነት ያለማድረግ አይቻልም፣ ትግስት አለው ቢናደድም እንኳን ራሱ ትላንት ራሱ ልጁ ሲገባ ምንም እንትን አላለም። ቢናደድ ራሱ በዛን ሰዓት አልመታውም ምን አላለም። ማስጠንቀቂያ ብሎ ነው ከለስ እየወጣ እየሄድ ያለው እንዳደውይልኝ ይልኝ እኔ እናንቺ ጨርሰናል በሰው ታደረበሽ አትምጪ ምናምን ነው እያለ ያለው እንጂ ብዙ ነገር አንተና አይደለም። እንግዲህ እኛ አላየንም። ከዛ በኋላ ነው ፎቶ ተላከ ተብሎ ይሁን እንግዲህ፣ ከዛ በኋላ ነው ከልጁ ጋር ተደባደቡት ተጣሉት ማለት ነው። እና ሀይሚዬ ተረጋጊ፣ የሰውሬ አትስሚ። ይሄ ነገር ቢያበቃ ራሱ አሁንም ነገ ሌላ ቀን ስለሆነ እናንተ ለወደፊት ተጋብታችሁ አብራችሁ ሆናችሁ ወልዳችሁ እንዲንዳብሩሽና እንደሩጣ በትልቅ ቦታ ምን ጠብቃችሁ ናችሁ ለዚህ በዚህ ነገር ላይ ደግሞ ትግስት ያስፈልጋል በጣም ትግስት ያስፈልጋል ሩታን እያያቸው አይደል ሩታ አብርሽ እንዲህ ብትናደድም አልፈልግም እንፋታ ብትለውም ማለት ነው አብርሽ እንዲህ ከአርሜላ ጋር እየተላላሰ አርሜላ የሳመችው እንዲህ ሲሆን ያው ልጅና አገባች አረገዘችለት አብራ ነው ያለችው ምንም አረጋችልም ብትናደድ ራሱ ያው ድራማ ቢሆን ራሱ አብሮ ነው ያሉት ለዚህ ሁሉም ነገር ትምህርት አለው። ትግስት ያስፈልጋል። ሀይምዬ ትግስት ያስፈልጋል። የሰው ወሬ እየሰማሽ መተሽ ብሩኬ ያላንቺ ማንም የማንም ሊሆን አይችልም። ያላንቺም ሊያፈቅርም ሊወድም አይችልም። አንቺም እንደዛው ማለት ነው። እና የሰው አሉባልታ ትዳር ራሱ ይበጠብጣል፣ ቤትን ያፈርሳል ማለት ነው። ትግስት ትግስት ይኖርሽ፣ ተረጋጊ። በአንቺ እንደዛ ብለሽ ያመጣሹ ነገር ነው። ይኸው በዚህ ደረጃ እየደረሰ ያለው እየሄደ ያለው እንግዲህ እየጋለ አይቆምም ይሄ አሁንም እስከ ሶስት ወር እስከ ሁለት ወር ማቆሚያ ያለውም ማለት ነው። ፕራንክ እንኳን ቢሆን ተመካክሮ እንኳን እያደረጉ ቢሆን ፕራንክ ነው ብሎ አይናገሩም። እንደ እንደባለፈው ነው እንላችሁ ያለው ጨረቃ ፋሚሊዎች እና ሀይሚየ ወድ፣ ተረጋጊ፣ ተረጋጊ፣ ተረጋጊ። ብሩኬ አንተም ያው ስለምትወድ ስለምታፈቅር ነው የሰውሬ የሰማች እንደዚህ የምትሆነ አሁንም ደግሞ ከልጁ ጋር ምንም ያላት ነገር የለም። አንተም ተረጋጋ፣ ወንድ ልጅ ነህ፣ አስብ።